ቅዱስ ሀኒቾን ፈነከታት። ሀኒቾ ከባድ ጉዳት ደረሰባት። በጣም እጅጉን ተጎድታለች። ወይዘሮ ሜላት ጨለለች። ወይዘሮ ሜላት ይህን ሁሉ ያደረገችው ባዩሽ ናት በማለት ከመስፍን ጋር ተጣላች። ባለፈውም ብሄርኩ ሰዓት ችግሬ ከመስፍን ነው እንጂ ከእናንተ ወይም ደግሞ ከሀብትና ከንብረቱ አይደለም ብላኛለች። እናም ከአንተ ጋር ያላት ግንኙነት ምንድን ነው? አንተንስ ለምንድ ነው የምትፈልግህ? ብላ አፋጠጠችው። እባክሽ ተረጋጊ። አሁን የሚያሳስበኝ የባዩሽ ጉዳይ ይመስልሻል እንዴ? አሁን የሚያሳስበኝ የልጄና የልጄ ጉዳይ ብቻ ነው። ስለዚህ ተረጋጊ። እንደዚህ ደግሞ እንድታናግርኝ አልፈልግም። የሉ እወድሻለሁ፣ ነገር ግን ጭራሽ ክብሬን ዝቅ የሚያደርግ ንግግር እየተናገርሽ ዝህ ልቤን አታቁሲው ብሎ አላት ሰላምዬ ሰላምዬ እውነት ይሄንን ነገር ያደረገችው ያች ጽወን ወይም ደግሞ ያ የማይረባ እዝራ ከሆነ እገላችኋለሁ፣ ስትል ወይዘሮ ሜላት ምን ማለት ነው ሰላም፣ እስኪ ንገሪኝ ከዚህ ጋ ወይም ደግሞ ከእዝራ ጋ ያላት ግንኙነት ምንድን ነው ብላ ስትል፣ አይማየ ምንም፣ እሱን እኔ የምጨርሰው ጉዳይ ነው ብላ ሰላምዬ እየሮጠችና እየተራራጠች ወደ ትምህርት ቤት ሄዳ አነቀቻት ጽዮንን። ትሰሚኛለሽ ሀና ባለችበት ሁሉ እኔም አለሁ ብዬሽ ነበር። እናም ሀናን ያደረግሻትን ነገር አሁን መናገር አለብሽ ብላ ስትል ስለምን ወሬ ነው የምታወሪው? ሀና እንደሆነ አንድ ጊዜ እዝራን ቀምታኛለች ቀምታኛለች ስለዚህ ከቀማችኝ በኋላ ደግሞ ሁለተኛ ምን ይሁን ብዬ ነው ከሀና ጋር ጓደኝነት ወይስ ደግሞ ሀናን የምፈልጋት አንቺ ስራ ፈትነሽ ብላ ስትል ትሰሚኛለሽ የእውነት አንቺ ከሆንሽ ጭንቅላቷን እንደዚህ ያደረግሻትና ጉዳት እንዲደርስ ያደረግሽባት እህቴ ላይ እኔን አያድርገኝ ጽ የምሬ ነው ምልሽ አይደለም እዝራን መፈጠርሽን እስከምትጠይ ነው የማሰቃይሽ ብላ አለች ቅዱስ ቅዱስ ለጽዮን ደውሎ ያልሽኝን በሙሉ አድርጊያለሁ ስለዚህ ፍቅሬን ትቀበይኛለሽ ብሎ ሲላት ስለምን ፍቅር ነው እውነት ለመናገር ጀግንነትህንና ወንድነትህን አይቻለሁ። ምክንያቱም ቪዲዮ ቀርጫ አለው። ስለዚህ ከዚህ በኋላ እኔ ያልኩን በሙሉ ታደርጋለህ እንጂ አሊያ ደግሞ እስር ቤት እንድትበሰብስ ነው የማደርግህ ብላ ተናገረች። ቆይ ምን ማለት ነው? አንቺ የወንድነቴንና ጀግንነቴን ፍቅሬ ልትቀበይኝ አልነበር እንዴ? ሀናን ግደላት ብለሻልሽኝ ግን እኮ አልገደልኳት። አልገደልካትም አይደል እንዴ? እንደበደብካት ሆስፒታል ተኛች እንጂ በፍጹም ምንም አላደረካትም። እናስ እናማ ከዚህ በኋላ እዝራ ጋ እንዲቀራረብ ታግዘኛለህ። ምን? አዎ ሀናን እንዲጣላትና እዝራ ወደኔ እንዲመለስ ታደርጋለህ። ካልሆነ ግን እመነኝ፣ ትምህርትን አቋጥህ ያንን አባትህንና እናትህን ያለ ማሳዘን እንዳታዛዝን። ከፈለግ አርፈ ትምህርትን ትቀጥላለህ እኔም ደግሞ ምንም አይነት መረጃ ለፖሊሶች አልሰጥም ብላ አሰናበተችው ቅዱሴን፣ በመደንገጥ እሺ አንቺ ያልሽኝም በሙሉ አደርጋለሁ። ነገር ግን ለአባዬም ሆነ ለእናቴ ምንም ነገር እንድትናገር አልፈልግም። እነሱ ክሰል ሽጠው ነው እዚህ ደረጃ እንዲደርስ እያደረጉኝ ብለው አለ። ሰላም ሰላም፣ ውድና የተከበራችሁ የህያብቲ ቤተሰቦች እንዴናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላምና ደህና ነኝ ለዚቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን ጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። እርግብ እርግብ ለወይዘሮ ባዩሽ ቴክስት ላከችላት። እናም በቅርቡ የሁሉንም ነገር ይፋ እንደማወጣው ቃል ይገባልሻለሁ አክስቴ፣ ነገር ግን ሙታላይ ብለሻት ያልሻት እርግብ አሁን በህይወት አለች እየተከታተልኩሽ ነው ብላ ስትላት አንተ በቃሉ አንተ አረመኔ የጨካኝ ቆይኔን ለማታለል እየሞከርክ ነው እንዴ ብላ ስትል ለምንድን ነው አንቺን የማታለልሽ ምን ተፈጠረ ትሰማኛለህ እርግብ ሙታለች ብልኛል ነበር እንዴ እናስ እናማ እርግብ በህይወት አለች ይሄው ቴክስት የላከችልኝ ቴክስት መቼስ ተመቃብር ተነስታ ይሆን ከዛ አቶ በቃሉ ተወናበደ የእውነትም እኔ ላይ እየተጫወክ ነው እንዴ ተሰማኛለህ እኔ ወይዘሮ ሜላትንም ሆነ መስፍንንም መበቀል እችላለሁ ነገር ግን አንተ ያለኔ ባዶ ነህ ስለዚህ ከዚህ በኋላ እንድትጠጋኝ አልፈልግም ጦንጦሮጦስ መግባት አለብህ ብላ ባዩሽ ትታው ስትሄድ በቃሉ ወይኔ ጉዴ በቃ እኔ አንድም ነገር አይሳካልኝም ማለት ነው እያለ ብቻውን መዛት ጀመረ ተምቹ ተምቹ በስተመጨረሻም ደስ የሚል ነገር ተሰማ። እናም እርግብን ረስቶ ከድንብላል ፍቅር ያዘው። ድንብላል የምታደርገውን ነገር የምታጎርሰውን ነገር ወንድ ልጅ ሆዱን ይወዳል የሚባለው ለካ እንደዚህ ነው። ድንብላል ስለተንከባከበችው ብቻ ቆይ፣ ለምንድን ነው እርግብ ጋ ሁኜ የሳኩትን ሳቅ እንኳ አሁን ላይ ግን ከእርግብ እጥፍ ሆኖ እየሳኩኝ ነው ያለሁት። እናም እያስደሰሺ ነው እርግብን መቼም ቢሆን እረሳታለሁ ብዬ አስቤ ማላውቅም ነበር። አንቺ ግን ለእኔ ያለሽ ፍቅርና ለእኔ ያለሽ አክብሮት፣ እንክብካቤ እጅጉን ይለያል። ድን ብላል ለምንድን ነው እንደዚህ የምትንከባከቢ ብሎ ሲጠይቃት፣ እኔም አላቅም። እውነት ለመናገር እኔ ራሱ ሰራተኛ ሁኜ ገብቼ እንዲ አለቃ የሚያደርገኝ ነገር እና ሰዎቹን እየተደበኩኝ እያመጣሁ የምሰጥህ ምግብ ለምን እንዲሁ አይገባኝም ግን ማለቴ ምግብ ያው የሞተ ምግብ ነው አውቃለሁኝ። ግን ደግሞ እንደዚህ ሰዎቹን እያጭበረበርኩና እንዲሁም ያ ክስቴሌ ታማለ እያልኩ የምወጣውን ነገር ምንም አልፈለግኩትም። ግን አንተ ደግሞ እንደዚህ ልብ ተሰባብሮና እየራበህ ከጥቅም ውጭ ሆነ ሳይስ በጣም ታሳዝነኛለህ ብላ አሁን በል ብላ ብላ ስትበላ እንዴ ይሄማ ስጋ ነው እያለ ግጥም አድርጎ በላ። ወይኔ ድን ብላል ሳላጎስሽ በላሁት አይደል አረ ችግር የለው እንደፈለግክ ብላ ቆይ ጸጉሩ ደግሞ ምን ሆኖ ነው ተኝ እስኪ ባከሽ ለሆደ ለሆደ ስል ንጽህና የነኮ እረስቸዋለሁኝ ብሎ ሲላት በቃ እንደዛ ከሆነማ እዚህ ሰፈር ይዥህ ልሂድ ብላ ሰፈር ይዘው ሄደችና ውሃ በባሌ ይዛ መታ ልታረግለት ስትል በውሃም እየተራጩ መቃለር ጀመሩ ግን አንድ ነገር አደረግሽልኝ አይደል? ምንድን ነው ማለቴ፣ እኔን እንዳየሽ ለማንም አልተናገርሽም አይደል? አረ ለማንም። ቆይን የምልህ ተምቹ፣ ለምንድን ነው ግን እንደዚህ ከጥቅም ውጭ ሆንከው? ማለቴ ለምንድን ነው ወደ ጓደኛህና እንዲሁም ያ የምትወደው ሰውዬ ጋ ያልሄድከው? እስኪ ንገሪ። ድን ብላል ምን ብዬ ልሄድ? ማለቴ ምንም ቢሆን ወርቁን ምናልባትም እኮ እሱ ያውቃል ብለው እኔን እስካሁን ድረስ ጠልተውኝ ይሆናል። ግል አይሆንም እኮ ይችላል በዛ ላይ ደግሞ ሀንዬ በጣም የዋህና ምስኪን ነች። እሱን አውቃለሁ። ግን ደግሞ እንደዛ አትበይ፣ ማለቴ እናቷ ናት ምንም ቢሆን በዛ ላይ አባቷን ቢሆን በጣም ብዙ ነገር ካደረገ በኋላና እንዲሁም ሌብነቱን ካስተወኝ በኋላ እኔ የሰረኩ ነው የሚመስላቸው፣ በፍጹም አያምኑኝም። እሺ ድን ብላል ግን አሁን የት ናት? አላውቅም። ያን ጊዜ ወደ ሀዋሳ ሊሄድ ነው አልፈልግህም፣ አንተ ሰው አይደለህም ብላ ካለችኝ በኋላ በስልክም ተደዋውለንም አናቅም። እና ደግሞ አይቻትም አላውቅም። እና ማየትም ሆነ መስማትም ስለሷ አልፈልግም። ይበቃኛል። ታውቂያለሽ፣ ለሷ ብዬ ብዙ ነገር ተጎድቻለሁ፣ ብዙ መስዋዕትነትም ከፍያለሁ። ነገር ግን በፍጹም ሊሳካልኝና ሊሆንልኝ አልቻለም። እና ድንብላል፣ ይሄንን ነገር እንርሰው ብሎ አላት። ድንብላል ድንብላልና እማማ በር ላይ ተገጣጠሙ። ቆይ አንች ልጅ የትልከጅ ነው በጧቱ ስትል፣ ሄድኩኝ እንዴ ደህናነች ግን የሹቃ ምንድነው? ማለት ይህ ምሳ ያጠቀሽ የታመመ ሰው አለ እንዴ? አለ እንዴ? ወይ ጉድ ዛሬማ የሆነ ነገር ሆነሻል። ድንብላል ለማንኛውም እኔ መቀመጥ አለብኝ እንዴ እንኳን ደህና መጡ ብላ ስትል የልከጅ ነው እዚ? እኮ የህቴሌ ታሞ፣ እሱን ለማየት ነው። እንደዛ ከሆነማ ሂጅ። አረበ ፍጹም አሁንማ መሄድ አልችልም። አረረረ ትሰምኛለሽ? የሚለውስ የተራቡትን አብሉ፣ የተጠሙትን አጠጡ፣ የተራዙትን ደግሞ አልብሶ አይደልም እንደሚለው እናስ፣ እናማ እነሱ ተርበው እያሉ እኔን ቁጭ ብለሽ ጠብቂኝ አለልማ። እኔማ አሁን ልጆቼ ይመጣሉ የልጅ ልጆቼ ይመጣሉ። ስለዚህ ምንም ችግር የለውም በሂጅ ብላ ድንብላል እዬ አሰናበች። ወደምትሄድበት ወደ ተምቹ ላከቻት። ባይሆን ተጠንቀቂ ወይዘሮ ሜላት ወይዘሮ ሜላት ድንብላል ቁጭ ብላ እያሰበች እያለ ስለ ተምቹ በጣም ደስ ብሏት እየሳቀችና ፍክት እያለች ነበር። ከዛን መጣችና ሜላት እዩልሽ፣ ትሰሚኛለሽ? ይህን ሰሞን የምታደርጊው ነገር ምንም ደስ እያለኝ አይደለም። እትዬ ደግሞ ምንድን ነው? ዙሪያ ጥምጥም ከመሄድ አይናገሩም እንዴ? እኔ ምን አገባኝና፣ እውነት ለመናገር እየተከታተልኩሽ አይደለም። ማለቴ እኔ ክብሬንም ማስጠብቅና ክብሬን መወድነኝ ነኝ እና የወይዘሮ ሜላት የወይዘሮ ሜላ ቤት የምሰራው ሰራተኛ ወይም የቤት አጋዥ ዲቃላዋን ይዛ መጣች እንድባል አልፈልግም። ምን ትዬ ምን ማለት ነው? ሲመስለኝ የእውነት የታመመ የምጠይቅ የሚመስለኝ ይመስልሻል? ይሄን ያህል ድር ታደርገኛለሽ እንዴ? እናስ እናማ ወንድ ለመጠየቅ እንደምትሄጅ በደንብ አውቃለሁ። እኔ ለምግቡ ለሌላሽ ነገር እንደፈለግሽ ነገር ግን ዲቃላሽን ይዘሽ እንዳትመጭ። አሁን ወጣሁ ብላ ስትሄድ ድንብላል። ቆይ ትዬ ስለምን ዲቃላ ነው የሚያወሩት? እረ እሳቸውስ አብደዋል እንዴ? ሆ ለማንኛውም ብላ ድም ብላ አልተኛ። በሀሳብ ጭልጥ ያለችው ወይዘሮ ሜላ ኮምፒውተሯ ላይ ሀኒቾ መጣችና፣ ምንድነው እማዬ? አረ ምንም አልሆንኩ። ይሄን ሰሞኑ ኮ ማውራትም መጫወትም ዝምታ አብዝተሻል። ታቂ የለ እማዬ ከመጣች እኮ እኔና እማዬ አንስማማም። አይ ባያቴ፣ አይመስለኝም። ምንድነው የተፈጠረው ነገር? ካልሽሳንዬ፣ ያስታውቅብኛል እንዴ አሁን እማዬ። እኔኮ ከነገ ዛሬ ትነግኛለሽ ብዬ ዝም አልኩሽ። መጠየቁም ደሞ ደበረኝና ተውኩት። የዝች የባዩሽ ጉዳይ ነዋ። ምን ነው ምን ሆነች ባዩሽ? በባለፈው ልጠይቃት የሄድኩ ጊዜ ምን ቀረሽ ሀብት ነው አታገኘውም ብዬ ስላት እኔ ምንም ከሀብት ምንም ነገር አልፈልግም ነገር ያለው ከመስፍን ነው ብላለችኝ። ምን ከመስፍን ደግሞ? ካባዬ ምንድን ነው የምትፈልግ ያላውቅም ሀንዬ፣ ብቻ ግን ከአባትሽ የሆነ ነገር የምትፈልግና የሆነ ነገር የምታደርግ ይመስለኛል። ምንም አየ፣ በቃ አንቺ አትጨናነቂ። ታዲያ ለምን አባዬን አትጠይቂው? አላውቅም፣ ያው ማለቴ መስፍን ታውቂያለሽ፣ ለነገሮች ይቸኩላል እና ልጠይቀው አልጠይቀው እያልኩኝ እኮ ጥያቄ ፈጥሮብኝ። አረ ጠይቂው፣ ምንም ችግር የለውም። እማማ እማማና ሜላት። ሀይ ሜላት። ታውቂያለሽ፣ ሌላ ሰው ቢሆን ደግ አደረገችሽ እል ነበር። ምን ማለት ነው? እኔ እኮ ባዬሽ ጥንቱንም እንደማትሆንሽ ላንቺ አውቅ ነበር፣ እማዬ አሁን ብቻ እየተናገርሽም ባልሆነ አሁን ከመንጣትሽ እናት አዳምላርግሽ። አንቺ ተይ ስትባል አሰሚ። ጓደኝነት ምን እንደሁ አታቂ። ጓደኛ መምረጣች ስንት ሰው እያለ ያን የመሰለ ቤት ሽጠሽ ስወጪ እሷ በደስታ ፍልቅልቅ እያለች ትሰሚኛለሽ። እማዬ የመንደሩ ሰው እኮ ነው እንደዛ ያደረገኝ ብላ ስትል ካንየን ብድግ አለችና አሁን እኮ የተሻለ ነገር አግኝተናል። ልክ ነሻንዬ አንቺን ጨረቃ የመሰለች ልጅ አግኝተናል። ነገር ግን ያኔ የራሱ ሰፈርተኛው እንደዋራ ያደረገች ያደረገችው እኮ ባዩሽ ናት። ምንም አየ። አዎ ያን ጊዜ ሰፈሩ እንዲዘባበትብሽና በአንች ላይ እንዲነሱ ያደረገችው ባዩሽ ናት። ሌላ መሰለሽ ግን አንቺ በሰአቱ አይንሽም ታውሮ ስለነበረ፣ ጆሮሽም መስማት አቅቶ ስለነበረ እኛም መናገር ምንም አልፈለግሽም። እናም ለዛ ነው ስለዚህ እኛም ደግሞ ዝም አልንሽ። አየሽ፣ እሷ መቼም ቢሆን ላንቺ ሰው አትሆንም። አሁን ተውጣንጂ። የማደርጋትን ነገር በሙሉ እኔ አውቃለሁኝ። በቃሉ በቃሉ፣ ወይዘሮ ባዩሽን ይቅርታ እርግብን ባለ መግደሌ ላይ በጣም ይቅርታ አድርጊልኝ። ትሰማኛለህ፣ እርግብ አልሞተችም ማለት የእኔ ህይወት ሲኦል ሆነ ማለት ነው። ሂዳ ገጠር ላሉ ቤተሰቦቼ ከተናገረች መቼም ቢሆን ሰው ያደርጉኝ እንደዛ ደሞ እንዳደረጉኝ አልፈልግም። በተለይ ወንድሜ እንዲጠላኝ አልፈልግም ማለች ሀኒቾ። በቀጣይ ምን ትሆን ኮሜንት ላይ